ከቀረቡት አማራጮች ውስጥ የምስራቅ አፍሪካ አገራትን አንጻራዊ መገኛ በትክክል የሚገልጸው የትኛው ነው? ሀ ኢትዮጵያ ከሱዳን በስተምዕራብ ትገኛለች። ለ ጅቡቲ ከኢትዮጵያ በስተምስራቅ ትገኛለች። ሐምርሃ ኤርትራ ከኢትዮጵያ በስተደቡብ ትገኛለች። መ ኬንያ ከኢትዮጵያ በስተ ሰሜን ትገኛለች። መልሱ ጅቡቲ ከኢትዮጵያ በስተስ ምሥራቅ ትገኛለች የሚለው ነው። ሁለተኛ ከሚከተሉት አማራጮች ውስጥ ካርታንና ሉልን በተመለከተ ትክክለኛው ሐሳብ የትኛው ነው? ሀ ካርታ ትክክለኛ የመሬት ወካይ ሞዴል ነው። ለ ካርታ የመሬትን ትክክለኛ ቅርጽ ይወክላል። ሐምሮሃ ሉል ትክክለኛ የመሬት ቅርጽ ወካይ ወይም ሞዴል ነው። መ ሉል ለአውሮፕላኖችና መርከቦች ጉዞ ያገለግላል። መልሱ ሉል ትክክለኛ የመሬት ቅርጽ ወካይ ወይም ሞዴል ነው የሚለው ነው። ሶስተኛ አንድን አካል በካርታ ላይ የምናሳየው ከእውነተኛ መጠኑ ቀንሰን ወይም አሳንሰን ነው ይህን ተግባር ለማከናወን የምንጠቀመው የህዳግ መረጃ የትኛው ነው? ሀ የካርታ መፍቻ፣ ለአቅጣጫ ጠቋሚ ቀስት፣ አምሩሃ የህትመት ዘመን፣ መ የካርታ መስፈርት። መልሱ የካርታ መስፈርት የሚለው ነው። አራተኛ በካርታ ላይ ውሃማ አካላትን የሚያመለክተው ወይም የሚወክለው ቅልመት የትኛው ነው? ሀ ሰማያዊ፣ ለ አረንጓዴ፣ ሐመሩ ሐ ቀይ፣ መ ቢጫ። መልሱ ሰማያዊ። አምስተኛ ከሚከተሉት አማራጮች ውስጥ በጎግል መሬትና በጎግል ካርታ መካከል ያለውን ዝምድናና ልዩነት የሚገልጸው የትኛው ነው? ሀ ጎግል ካርታ ዓለምንና ዙሪያዋን ለመዳሰስ ለማየት ያስችለናል። ለ ጎግል መሬት የየዕለት ተግባራትን ለማከናወንና የቦታዎችን ዝርዝር መረጃ ለማግኘት ያገለግላል። ሐምርሃ ጎግል መሬት ዓለምንና ዙሪያዋን ለመዳሰስ ለማየት ያስችለናል። መ ጉግል ካርታ ኢንተርኔት በሌለበት ሁኔታ ቦታዎችንና አቅጣጫዎችን ለመለየት የሚያስችል ነው። መልሱ ጉግል መሬት ዓለምንና ዙሪያዋን ለመዳሰስ ለማየት ያስችለናል።